ፕሬዚዳንት ቭላድሚር ፑቲን በተኩስ አቁም ጉዳዮች ላይ የቀለዱ መሆኑን አስመልክተውናል የሚል መረጃ ከፖላንድ በኩል መውጣቱ፣ እጅጉን ገዳይ የተባለው የሩሲያ ጥቃት በዩክሬና ሱሚ ግዛት በስተት ነው ዶናልድ ትራምፕ ማለታቸው፣ ክሬምሊን ብዙ የተበላሹ ጉዳዮች በቀደመው የባይደን አስተዳደር በመኖሩ ከአሜሪካ ጋር ለመደራደር ትዕግስት ይጠይቃል የሚል መግለጫ መስጠቱ፣ የሩሲያ የፌዴራል የደህንነት ተቋም አውሮፓ ኬቭ የሽብር ጥቃት በሩሲያ ላይ እንድትፈጽም እያደረገ ነው በሚል መክሰሱ፣ የዩክሬንና የሩሲያ ጦርነት እንዳይቋጭ ከሚያደርጉ ያደርጉ ጉዳዮች መካከል ዛሬ በስፋት ሲጠቀሱ ውለዋል። ሩሲያ በዩክሬን ያደረሰችው የሚሳይል ጥቃት ደግሞ የ34 ሰዎችን ህይወት ከመቅጠፉን ባሻገር 117 ሰዎችን ከባድ ጉዳት ማድረሷ በአሜሪካና በሩሲያ መካከል ያለውን የዲፕሎማሲ መንገድም የሚፈታተን ሆኖ ተይዟል። ከዚህ ቀደም እየተንከባለለ የመጣው የዋሽንግተን ፖለቲከኞች የዲፕሎማሲ እዳ በቀላሉ የማይፈታ በመሆኑ ትዕግስት ያሻል በሚል ሀሳባቸውን ያጋሩት የክሬምሊን ቃለ ቀባይ ድሜትሪ ፔስኮቭ ሩሲያ አሁኑኑ ውጤት ያገኛል የሚል እምነት እንደሌላ ታሳውቀዋል። መጠነ ሰፊና ውስብስብ የዲፕሎማሲ ክፍተቶች በክሬምሊንና በዋይት ሀውስ መካከል መኖሩን ግልጽ ያደረጉት ፔስኮቭ መነጋገሩ ግን ቀጥሏል ሁሉንም ነገር ግራና ቀኝ በመመልከት በትዕግስት መጠበቅ እንጂ መጣደፉ አይታየኝም። ያው ትዕግስቱ ግን ያሻናል ማለታቸው ፖለቲካዊ ትርጉሙ አሁን ትራምፕና ፑቲን ያሉበትን የዲፕሎማሲ ደረጃ ለማየትም የሚያግዝ ሆነዋል። ሞስኮና ዋሽንግተን በየራሳቸው መንገድ የዲፕሎማሲ ልዩነታቸውን ለማድረግ ጥረት ላይ መሆናቸውን ያሳወቀችው ሩሲያ ሕዝቡ አሁኑኑ ዋሽንግተንና ሞስኮ ግንኙነታቸውን አሻሽለው ነገሮች በአንድ ጊዜ መልካቸውን ይለውጣሉ ብሎ አያስብ የሚል አቋም ላይ መሆኗ ደግሞ በእርግጥም ባይደን ያበላሹትን ነገር በቀላሉ መጠገን እንደማይቻል እየጠቆመ አድርጎታል። ብዙ ጊዜ ትዕግስት የዲፕሎማሲ ስራና ጥረት እንደሚያሻገን ግምት ውስጥ መግባት አለበት ባይናቸው፣ የሩሲያ ፖለቲከኞች ሁሉም ነገር በጥንቃቄ እየታየ ነው። ፑቲንና ትራምፕም ይገናኛሉ፣ በጉዳዩ ላይ ይመክራሉ። የሚገናኙትም በወሳኝ ሰዓትና አስፈላጊ ሆኖ ሲገኝ እንዲሁም ቂ ዝግጅት ነው ተብሏል። ሚዲያውና ህዝቡ ሁልጊዜም የሚጠብቀው ትልቁን አፋጣኝ የስምምነት ጣሪያ ነው። መሬት ላይ ያለው ሀቅ ግን ሁኔታውን የተለየ መሆኑን ያሳያል። እጅግ ውስብስብ፣ ሰፊ ጊዜና ስራ የሚፈልግ ነው። በትዕግስት በዚህ መንገድ እየተጓዝን ነው። ብዙ ልንወስዳቸው የሚገቡ እርምጃዎች አሉ። ነገር ግን በሩሲያና በአሜሪካ መካከል አደገኛ የዲፕሎማሲ ቀውስ በቀደመው አስተዳደር እንደተፈጠረና ግንኙነቱ እንደሻከረ መረዳት ያስፈልጋል። እጅግ አስቸጋሪ ውጤት ያለውን ማለት ነው። ክሬምሊን ይህን ባለበት ቅጽበት ሩሲያ በሱሜ ጥቃት አድርሳ የ34 ሰዎች ህይወት ቀጥፋለች፣ 117 የሚሆኑት ደግሞ ክፉኛ ተጎድተዋል በሚል በሞስኮ ላይ ምዕራቡ ክስ ማቅረቡ ከዶናልድ ትራምፕ ለአንድ ዓመት በሩሲያ ላይ የተጣለውን ማዕቀብ ማራዘም እርምጃ ጋር ሲዳመር ትርጉሙን ግልጽ ያደርገዋል። ሁለት ባሊስቲክ ሚሳይሎች እሁድ የከተማዋን እምብርት በግዛቷ ዩኒቨርሲቲ እና በኮንግረሱ ማዕከል አደገኛ የተባሉ ጥቃቶችን አድርሰዋል። መላው አውሮፓን ያስደነገጠ መሆኑ መመዝገቡ ውጥረቶች መልካቸውን እየለወጡ በሄዱ እንጂ በዋሽንግተንና በሞስኮ መካከል ያለውን ግንኙነት ለማደስ ጊዜው ሩቅ መሆኑንም እንደዚሁ የሚጠቁም ተደርጎ ተወስዷል። ዶናልድ ትራምፕ ጥቃቱን አስደንጋጭ ያሉት ሲሆን ወደ ጀርመን መሪነት እየመጡ ያሉት መራሄ መንግስት ፍሬድሪክ ሜርዝ ሞስኮ የጦር ወንጀል ፈጽማለች በሚል መደምደማቸው የትላንቱ የምዕራቡና የሩሲያ ውጥረት ዳግም አሜሪካ ተቀላቅላበት ሊቀጥል እንደሚችል ፍንጭ ሰጪ ያደርገዋል ተገኝተዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ከፑቲን ጋር በሴንት ፒተርስበርግ ከተገናኙ በኋላ የተፈጸመው ጥቃት በጎ ውይይት አድርገናል በሚል ሁለቱም ወገኖች መግለጫ ቢያወጡበትም በተቃራኒው ጥቃቱ የሚሰጠው ትርጉም እንዳለ የጦር ተንታኞች ሀሳባቸውን ያስቀምጣሉ። ታዲያ ዶናልድ ትራምፕ ስለ ሩሲያ የሱሚው ጥቃት ሲጠየቁ ስህተት ሰርተዋል፣ አስከፊ ጥቃት ነው ከማለት የተሻገረ ዝርዝር ያለ ማብራሪያ መስጠት አልፈለጉም። ማን እንደነገራቸው ይፋ ባያደርጉም በስህተት መሆኑን ሰምቻለሁ ብለዋል ዶናልድ ትራምፕ እንደማስበው አስከፊ ጥቃት ነው። በስተት እንዳደረጉት ደግሞ ተነግሮኛል። ነገር ግን አስከፊ ነገር ነው የሆነው። ያው ግን ሁሉም ጦርነት አስቀያሚ ነው። ይህ ጦርነት የተቀሰቀሰው ሥልጣንን ያለ አግባብ በመጠቀማቸው ነው። ፕሬዚዳንት በሆን ኖሮ እኮ ይቺ ሀገር ወይም አሜሪካ ጦርነት እንዲቀሰቀስ አትፈቅድም ነበር። ያ አሳፋሪ ነው። በተለይም በዩክሬን የአሜሪካ ልዩ ተወካይ ሌትናንት ጀነራል ኬት ክላውግ ጥቃቱ ሁሉንም የክብር መስመር የጣሰ ነው ማለታቸው ጉዳዩ በእርግጥም አሳሳቢ መሆኑን ሊጠቁም ይችላል። የዩክሬኑ ፕሬዚዳንት ቨርሜት ዘለንስኪ ትራምፕ ዩክሬንን እንዲጎበኙ አሳ የምትረዱት ስትመጡ ነው። የሩሲያን ጥቃት ከሜድዝ በተጨማሪ መራሄ መንግስት ኦላፍ ሾልዝ እንዳወገዙ ተሰምተዋል። የፈረንሳዊ ፕሬዚዳንት ኢማኑዌል ማክሮንም የሰው ህይወት የማያሳስባት ዓለም አቀፉን ህግ የሚጥስ የዶናልድ ትራምፕን ዲፕሎማሲያዊ ጥረት ውሃ የሚቸልስ ነው በሚል የሞስኮን ተግባር አውግዘዋል። በሩሲያ ላይ ብርቱ እርምጃ ተወስዶ ተኩስ አቁሙ ገቢራዊ መደረግ አለበት። ፓሪስ ከአጋሮቿ ጋር ሆና ያለምንም ረፍት ትሰራለች ብለዋል ማክሮን። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሌን ሩሲያ ወትሮውንም አሁንም የዓለም አቀፍ ህግን የምትጥሳለች ጸባ ጫሪናት ይህን ማድረጓንም ቀጥላበታለች፣ በሚል አውግዘዋታል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ሌሎች ዓለም አቀፍ ተቋማትን የሚመሩ ኃይላት በሞስኮ ጥቃት ተደናግጠዋል። ትችትም በእርግጥ ሰንዝረዋል። ምንም እንኳን የሩሲያ መከላከያ ሚኒስቴር የዩክሬን የጦር አዛዦችና የምዕራባውያን አሰልጣኞች በአንድ አዳራሽ አለም ሬስቶራንት ኢላማ ያደረገ ጥቃት አድርሻለሁ ቢልም እስካሁን ምንም አይነት ማጣሪያ በጉዳዩ ላይ አልተደረገበትም። በእርግጥ የዩክሬን የፓርላማ አባል ጥቃቱ የተፈጸ ፈጽመው በአንድ ወታደራዊ ሽልማት ስነ ስርዓት ወይም መርሃ ግብር ላይ ነው ማለታቸው የሞስኮን ምክንያት ሊያረጋግጥ ይችላል ተብሏል። ሩሲያ በ በ2014 ክሬሚያን ስትጠቀልል እንዲሁም በጥቁር ባህር ያለውን እንቅስቃሴ ስትገታ ሁኔታዎች መልካቸውን እንደለወጡ የሚያሳይ አድርጎታል። ዛሬ ሙሉ ዩክሬንን እየደበደበች ነው፣ ነገ ከነገ ወዲያ ሲላሉ ምዕራባውያን የሩሲያ የደህንነት ኤጀንሲ ኤፍኤስቢ ሩሲያ ውስጥ ዩክሬን ሽብር እንድትፈጽም አውሮፓውያን እያገዟት ነው በሚልም ከሷል። ሞልዶቫ ውስጥ ያለው እንቅስቃሴ በተለይም ምልመ የመላው ስልጠናው ከኪየቭ ጋር ተቀናጅቶ የመስራት ሆኗል፣ በሚል ወንጀላዋን ሞስኮ አጠናክራ ቀጥላለች። ኤፍኤስቢ ሁለት የሞልዶቫ ሁለት የሩሲያ ዜጎችን በመጠቀም የሞልዶቫን ግዛት እንዲሁ ተጠቅመው ሩሲያ ሊያጠቁ ነበር ነገር ግን ተይዘዋል የሚል መግለጫ አውጥቷል። በሩሲያ ወታደራዊ ባለስልጣናት ላይ ጥቃት ለማሰንዘር እያሴረች ነው በሚል ሞስኮ ኪየቭን እየወነጀለች ይገኛል። አሜሪካ በሩሲያ ፖለቲከኞች ትርክት የመረጃ ጫና እየደረሰባት ነው በሚል ዘለንስኪም ሀሳብ መስጠታቸው ነገሩን ውስብስብ ያደርገዋል። የፖላንድ የውጭ ጉዳይ ሚኒስቴር መስሪያ ቤት ሩሲያ በአሜሪካ ተኩስ አቁም ላይ የቀለደች ነው፣ ማረጋገጫዋ ደግሞ በሱሚና በክሪቬሪ አካባቢ የምታደርሰው ጥቃት ይህኑ የሚያስረግጥ ነው በሚል ሀሳቧን ሰጥታለች።